ካሌብ አባት በቲና ምክንያት እንደገና የትሁቴን የሚፈልጋት ሰውዬ ሊያስወግደው ነው ማለት ነው። እንግዲህ እንዳየነው ትሁቴን የሚፈልጋት ሰውዬ ከቲና ጋር በመተባበርና ቲና ቶቴን አሳልፋ እንድትሰጠው የሚፈልግ ከሆነ ቲና እንዳለችው አባትየውን አስወግድልኝ ብለዋለች ማለት ነው። ስለዚህ እንግዲህ ያ ሰውዬ ወይም ደግሞ ቶቴን የሚፈልጋት ሰውዬ የሚከታተላት አባትየውን እንግዲህ ከኋላ እየተከታተለ ሊገለው ነው ማለት ነው። እንግዲህ ይህን ነገር ስታወራ ቲና ተደብቃ ከሰውዬው ጋር ስታወራ ቶቴ ሰምታ ነበር። ስለዚህ ቶቴ አሁን ላይ አንድ ነገር ማድረግ አለባት ብዬ ነው አስበው። ምክንያቱም ቲና እንግዲህ ቶቴ መታ ለካሌብ ስትነግረው ቱቴ መታ እንግዲህ የአባቱ እንግዲህ ከዚህ ቤት እንደወጣ እንዳልተመለሰ ስትነግረው ለካሌብ ነው ቲና ያን ነገር ሰምታ አለ ሰውየው የነገረችው ማለት። ስለዚህ ቱቴ አሁን ላይ ወይ ለዳኒ ወይ ለካሌብ ተናግራ እንግዲህ አባትየው ላይ ወይም ደግሞ ለአባትየው እንዲደርሱለት ለፋዘር እንዲደርሱለት ማድረግ አለባት ብዬ ነው አስበው። እስኪ እናንተ እንግዲህ አባትየው ምን ይሆናል? ዳኔ ይደርስለታል ወይስ ካሌብ ይደርስለታል? እስቲ ሁላችሁም በዚህ ጉዳይ ሀሳብ፣ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ የካሌብ አባት ይህንን ውሳኔ ተናዱ ወይም ደግሞ ከቤት ወጥቶ በዛው የቀረ በምን ጉዳይ ነው ከቱቴ በጻፈጭው ደብዳቤ መሰረት ምክንያቱም ያንን ደብዳቤ እንግዲህ ቲና ካነበበችው በኋላ ቀዳዳው ወደዛ ስጥለው ያን እንግዲህ የካሌብ አባት ያንን ደብዳቤ ካየ በኋላ ነው። ቱቴ እንዴት እንደዚህ ልታደርግ ቻለች ወይም ደግሞ ልታደርግ ነው ብሎ ገና ወደፊት አሁን ላይ ልታደርግ ትችላለች ብሎ ስላሰበ እኛን እንደ ባዳ አይታናለች በማለት እንግዲህ አዝኖባት ነው። ያንን ነገር እንግዲህ በዛው ሰዓት ቱቴ እንግዲህ ውሃ ላምጣል ብላው በዛን ሰዓት ወጥቶ በዛው የቀረው ማለት ነው። ስለዚህ አባትዬው ትሁቴ አዝኖባታል በጣም እንደዚህ ማድረጓና፣ ጥላ በመሄዷ ምክንያቱም አባትየው እንግዲህ ትሁቴን እንደ ልጅ ስለሚያያትና የሷን ሐዘን ጭንቀት መጋራት እንደሚፈልግ ከዚህ በፊት ነግሯታል። በሐዘንም በደስታዋም እንግዲህ ከጎኗ እንደሚሆን ምክንያቱም ትሁቴ ከሰራተኛም በላይ ነች እዛ ቤት ከካሌብ በላይ እንግዲህ ከዳኒም በላይ ከቲናም በላይ እሱን እየተንከባከበችውና እንዳይሞት እዚህ ድረስ ያደረሰችው በመከታተል ትሁቴ ነች። ስለዚህ አባትዬው ደግሞ እንግዲህ እኔን እንዴት እንደባዳ ታየኛለች ብሎ ነው ተቀይሞ በዛ ሰዓት የወጣው ማለት ነው። ስለዚህ ያንን አጋጣሚ ደግሞ የትሁቴ ሚፈልጋት የሚከታተላት ሰውዬ አባትዬውን ካስወገደላት እንግዲህ ቲና በምላሹ ትሁቴን እንደምትሰጠው ነው እየተነጋገሩት። ስለዚህ አሁን ላይ ይህንን ነገር ነው እያደረገ ያለው ማለት ነው። ግ አሁን ላይ ትውቴ ልትወጣ ስትል ያንን ደብዳቤ ጽፋ ቲና እንግዲህ ያዘቻት ማለት ነው፣ እንዳትወጣ አሁን ላይ ቲና ለትውቴ እያሰበችላት እንዲመስላትና እየተጨነቀች ለትውቴ እንዲመስላት እንግዲህ ከዛ ከምትሄድበት አስቀረቻት። ነገር ግን ቲና ትውቴን እንድትቀር ያደረገቻት ምክንያት ምንድነው? ያ ሰውዬ እንግዲህ ትውቴ ከጠፋች እንደማያገኛት ስለምታውቅና ማስቀረቷ ደግሞ ግዴታ ስለሆነ ነው ምክንያቱም ያ ሰውዬ እንግዲህ ወይም ደግሞ ቱቴን የሚከታተላት ሰውዬ ከቲና ጋር የተነጋገሩት ምንድነው? ቱቴን አሳልፋ እንድትሰጠው ነው፣ ከዛ እንዳታመልጥ ከሀገር ቤትም የመጣው እንግዲህ ለቲና እየነገራት የነበረው ቱቴን እንደምንም ብሎ አፈላልጎ ነው እዚህ ያገኛል። ስለዚህ አሁን ላይ ደግሞ ከዛ ቤት ከወጣች እንደምጠፋበት ነው የተናገራት ለቲና። ስለዚህ አሁንም ቢሆን ቱቴ ለማምለጥ ብትሞክር እንዳታመልጥ ብሎ ለቲና ነግሯታል። ለዛ ነው እንግዲህ ቲና ቱቴን ያስቀረቻት። ነገር ግን ቱቴ ቲና አሁን ላይ ደግ መስላት ወይም ደግሞ ለሷ እያሰበችላት መስላት ተታላለች። ቱቴ በቲና ተታላለች። ያን ከጊዜ እንግዲህ ብዙ ጊዜ ቲናን ትሁት እንደምታቃት ቲናን ትሁቴ ቲናን እንደምታቃት፣ በጣም ከባድ ሰው እንደሆነች እና ክፉ እንደሆነች፣ በጣም ብዙ ሴራ እያሴረች ሴረች አባትየውን ካሌብን ለማስገደል እንደሞከረች ታውቃለች። ነገር ግን አሁን እንግዲህ ከዚህ በፊት ከዛ ሰውዬ አስጥላኛለች በሚል ሰበብ ነው እንግዲህ ቲናን ያቀረበቻት። ቲና ደግሞ ትሁቴን መቅረብዋ ለሷ በጣም ትልቅ ነገር ነው። ምክንያቱም ለዛ ሰውዬ እንግዲህ አሳልፋ ለመስጠትና እንግዲህ የሷን ደካማጎን ማወቋ ቲና በጣም አሪፍ ነው ማለት ነው። ምክንያቱም አንደኛ ትሁትን የምትጎዳበት ምክንያት ከካሊብ ጋር ግንኙነት ለመጀመር ስላሰበችና እንደምትወደው ስለምታውቅ፣ ሁለተኛ ደግሞ ዳንኤልን መጉዳት ትፈልጋለች ምክንያቱም ቲናን ትቷት ከኤደን ጋር እየሆነ ስለመጣና መቼም ቢሆን ቲናን እንደማይፈልጋት ስለምታቅ አሁን ላይ ዳኒን እንግዲህ ለማሳመንም እየሞከረች ነው ያለችው። እንግዲህ ዳኒን አሁን ላይ ከካሌብ ጋር የሰማንያ ወረቀታችን ወይም ደግሞ ትዳራችንን ከተፋታን በኋላ ካንተ ጋር ነው መኖር መፈልገው እያለች እያታለለች ነው ያለችው። አሁን ላይ ቱቴን ለማስያዝ ከ ቴ ከሚፈልጋት እና ከሚከታተል ሰው ጋር እየሰራች እቅዷን ሳትናገር ለዳኒ ዳኒን ግን አሁን ላይ እያታለለችው ነው የምትገኘው። ዳኒ ግን መቼም ቢሆን ቲናን አያምናትም። የሆነ ነገር ሳትይዝ ወይም ደግሞ የሆነ ነገር ሳታስብ በዚህ ያክል ለሰው አዛኝና ለሰው ሩሩ የምትሆንበት ምክንያት ግልጽ አልሆነለትም። ስለዚህ ቲናም እንግዲህ አታምነኝም ብለው ነበር ዳኒን። ዳኒ ግን መቼም ቢሆን ቲናን እንደማያምናት ነግሯታል ማለት ነው የሆነ ነገር እስከምታገኝ ድረስ ሊሆን ይችላል እንጂ መቼም አላምንሽም ብሏታል። ስለዚህ ዳኒ አሁንም ቢሆን ቲናን መጠራጠሩ መቀጠሉ አሪፍ ነው ብዬ ነው ማስቡ። እንግዲህ አሁን ላይ እዛ ቤት ወይም ደግሞ ካሌብ ጋር ኤደን ስትመጣ፣ ያው ኤደን ዳኔን ፈልገው ነው ዞሮ ዞሮ ካሌብ ጋር ብትመጣም ከዳኔ ጋር ትንሽ ስለተኮራረፉ፣ ነገር ግን የዳኒ ፍቅር ስላልወጣላት ኤደን በዛው ለማየት ነው እንግዲህ ከዳኒ ጋር ሲጋጩ ወይም ደግሞ ዳኒ እንግዲህ ኤደን ልትወድቅ ስትል ሲይዛት እንደ አዲስ እየተገናኙ ነው ይመስሉ፣ እንደ ህንድ ፊልም ነው። በቃ እዛ ጋር ሲተቃቀፉ ምናምን ማለት ነው፣ ሳታስቡ ልትወድቅ ስትል የያዛት ነገር። ስለዚህ ኤደን እንግዲህ ካሊዮም ነግሯታል ምን አይነት ህንድ ፊልም ነው የሚመስል የሁለታችሁ ነገር ብሏታል። ዳኒም እንግዲህ ከኤደን ጋር እንደ አዲስ ነው እሷን ሲያት ልቡ የደነገጠው፣ ምክንያቱም ከብዙ ጊዜ በኋላ ስላገኛትና አሁን ላይ ደግሞ ስለተኮራረፉ እሷን ማውራት ስለማይችል እንግዲህ ለትውቴ ሲነግራት በጣም ኤደን እንዳማረባት እና አሁንም ቢሆን እኔ ወዳታለሁ እያለ ነው ለትውቴ የሚነግራት። ትውቴ ግን አሁንም ቢሆን ዳኒን እየመከረችው ነው፣ መቼም ቢሆን በኤደን ተስፋ እንዳይቆርጥና እንደገና አሁን ላይ የሚለምናት ነገር እንዲቀጥል ነው የምትፈልገው። ኤደንም አሁን ላይ ዳኒን ይህንን ነገር ነው የምትፈልገው። ምክንያቱም ኤደን በዳኒ ላይ መቼም ተስፋ አልቆረጠችም። ልቧ ዳኒን ቢሆንም እሷ የዳኒ ስራ ነው እንድትቀርበው የሚያደርጋት ወይም ደግሞ ከቲና ጋር እያየችው ና እሱን ወይም ደግሞ ራሱን እንዲቀይር ነው ፍላጎቷ ማለት ነው። ነገር ግን ዳኒ ደግሞ አሁን ላይ ቲናን የሚከታተላትና እሷ የምታስበውን ወይም እቅዷን ሊያከሽ የሚሞክረው ወይም ደግሞ እሷን አብሮ እንደ ጓደኛ ሚሆናት የካሌብ አባት ባዘዘው መሰረት ነው እንጂ ዳኒ ይህንን ስራ ቢተወው ከኤደን ጋር በስነ ስርዓት ሊኖሩ ይችላሉ። ምክንያቱም የካሌብ አባት ከዚህ በፊት እንዳየነው ከሆነ ዳኒን ነግሮታል፣ ከኤደን ጋር እኔ አስታርቃችኋለሁ አንድ ላይ ትሆናላችሁ ለኤደን እኔ ነግራታለሁ ብሎ ስለማለለት ወይም ደግሞ እንግዲህ ስለ ነገረው ነው ዳኒ ቲናን እየከታተላት ያለው። እንግዲህ ቲናም የዳኒ እቅድ ለመስማት ብትሞክርም ዳኒ አሁን ላይ ምንም እቅድ እንደሌለውና ምንም እንዳላሰበ ነው የነገራት። ነገር ግን ነገር ግን አሁን ላይ እንግዲህ ዳኒ የቲናን እቅድ ለማወቅ ቢፈልግም እሷን ለማወጣጣት ቢሞክርም፣ ነገር ግን ቲና አሁን ላይ ምንም እቅድ እንደሌላትና ከብሩኪ ጋር ያላትን የፍቅር ግንኙነት ማቆም እንደምትፈልግ ነው እየነገረችው ያለችው ማለት ነው። ዳኒን የራሷ ለማድረግ እእሱንም እሱንም ለማታለል በዚህ ወሬ አውድታ ማለት ነው። እንግዲህ አሁን ላይ ቶቴን የሚፈልጋት ሰውዬ ቶቴ በነፃነት እንዳትንቀሳቀስ እያደረጋት ነው የሚገኘው። እንግዲህ ሰፈር ውስጥም እንኳን ለመዞር ብትፈልግም ያ ሰውዬ ግን እየተከታተላት ነው የሚገኘው። እንግዲህ የዛን ሰዓት ካሌብ ደርሶላት። ካሌብ በዛ ሰዓት ባይደርስላት ኖሮ ያ ሰውዬ ትሁቴን እንደፈለገ ይዟት ሊያግታት ይችላል ብዬ ነው የማስበው። እንግዲህ አሁን ላይ ያ ሰውዬ በቀን ምንም ሊያረጋት አይችልም። መኪናም ስለሌለው ፊት ለፊት ምንም ያረጋታል ብዬ አላስብም ግን አሁን ላይ ትውቴ ከመሸ ብትወጣ ኖሮ ያ ሰውዬ እንደፈለገ ትውቴን ማድረግ ይችላል ብዬ ነው ማስበው። ስለዚህ ትውቴ ይህንን ነገር እያወቀች ወይም ደግሞ ሰው የሚከታተላት እንዳለ እያወቀች ሴፍቲዋን ብትጠብቅ ይሻላል ብዬ ነው ማስበው። እንደ ቤተሰብም ደግሞ ለነ ካሌብ፣ ለነ ዳህኔና ለአባትየው ይህንን ሚስጥር ካልተናገረች ለሷም ለሷም ሁልጊዜ መፍራትና ደነጋጤ ነው የሚሆንባት፣ እሱን ባየችው ቁጥር። ስለዚህ አሁን ላይ ቱቴ ምን ማድረግ ነው ያለባት? ሴፍቲውን መጠበቅ ነው ያለባት። ነገር ግን እንግዲህ አሁን ላይ ቱቴ በቲና ጉዳይ ወይም ደግሞ ቲና አባትየውን እንደገና ለማስገደል በስልክ ስታወራ ስለሰማቻት፣ ከዚህ በኋላ ግን ቲናን የምታምናት አይመስለኝም። ቱቴ ለቲና እንግዲህ ሚስጥሩን በተነግራት ኖሮ ቲና ምን እንደምታረግ ታውቃላችሁ። እንዲሁም ሚስጥሩን ታውቀዋለች። ነገር ግን ትሁት መስማት ስለምትፈልግና ለትሁቴ ደግሞ አዛኝ ለመምሰል ከሷ ታማኝነትን ለመያዝ ነው። እንግዲህ እሱን እሷን የምታባብላት ማለት ነው ቲና። ሌላው ጉዳይ ምንድነው ለትሁቴ ለትሁት የሚፈልጋት ሰውዬ ካሪብ እንደሚወዳት ነው እየነገረችው ያለችው። ስለዚህ አሁን ላይ ቲና የምትፈልገው ምንድነው በምላሹ ትሁቴን ለሱ የምትሰጠው ከሆነ ቤቱን እንግዲህ መውረስ ስለምትፈልግ ያንን ሰውዬ ወይም ደግሞ የካሌብን አባት እንዲያስወግድላትና የካሌብ አባት ከሞተ ደግሞ አሁን ላይ የካሌብ ሚስቱ ስለሆነች የሰማንያ ያኔ ደግሞ እንግዲህ ለሁለት ወይም ደግሞ ውርሱን እኩል መካፈል ትችላለች ነው። አሁን ይህንን ነገር አስባ ነው ይህንን ውርስ ፈልጋ ነው። አባትየው አሁንም ቢሆን እንዲሞትና እንዲገደል እየፈለገች ያለችው ስለዚህ አሁን ሌላ አባትየው ማን ነው የሚደርስለት? ነው ዳኒ ነው ካሌብ ነው ወይስ ትሁት ነች? ትሁቴ ሰምታለች፣ ነገር ግን ወታ ትደርስለት ይሆን? ወይስ ስልክ ደውላ ለዳኒ ለአባትየው እንዲደርስለት ያደርግ ይሆን? ወይስ ካሌብ እንግዲህ ሳያስበው ለሰውየው ይደርስለታል ወይም ለአባቱ በስተመጨረሻም ይደርስለታል ብላችሁ ታስባላችሁ? እስቲ ሁላችሁም በዚህ ጉዳይ ሀሳብ፣ አስተያየታችሁን ማስቀመጣችሁ እንዳረሱ እንግዲህ አሁን ለትሁቴ ይህንን ነገር ካደረገች እንደገና አባትየውን ትታደጓለች ወይ ለካሌብ ወይ ለዳኒ ከደወለች አባትየው እንግዲህ ከመሞት ይተርፋል ብዬ ነው የማስበው። ነገር ግን ያ ሰውዬ ወይም ደሞ የትሁቴን የሚፈልጋት ሰውዬ ያንን የካሌብ አባት ከወጋው በጩቤ ወነ ወይም ደሞ የሆነ ነገር ካደረገው ለትሁት ጸጸት ነው የሚሰማት ማለት ነው። ምክንያቱም ቲናን አምናት ያንን ወረቀት ሰጥታ ያንን ነገር ደግሞ የካሌብ አባት ባያነበው ኖሮ እዚህ ደረጃ ባይደርስ ነበር። ስለዚህ ቱቴ ምንጊዜም በጣም ነው የምታዝ ነው በዚህ ጉዳይ ማለት ነው። እንግዲህ አባትየው ለካሌብ እንደነገረው ቱቴን የምትወዳት ከሆነ ነው እንጂ ለምን ያናዳል ጓደኛ ቢኖራት ብሎ እውነቱን ነግሮታል። ስለዚህ ካሌብ የማይታወቅበት ሆኖ ቱቴን እየወደዳት ነው ያለው። ነገር ግን መውደዱን ማሳወቅ ስላልፈለገና ቱቴን ማፍቀሩን ማሳወቅ አልፈለገም እንጂ አሁን ላይ ቱቴን ይወዳታል። እንግዲህ መች ነው የሚነግራት የሚለውን እስቲ የሆነ ቀን ይነግራታል ብለን አስባለን። እሱ ሽንፈት መስሎት ነው የሚታየው ወይም ደግሞ ከሰራተኛ ፍቅር እንዴት ሊይዘኝ ይችላል፣ እንዴት እሷን ወልጃታለሁ ልል እችላለሁ የሚል ነገር እንግዲህ ሊኖርበት ይችላል ብዬ ነው የማስበው። እንጂ ካሌብ እንዳየ ነው ከሆነ ለትውቴ ከእህትም በላይ እሷን እንደሚወዳት እያየን ነው የምንገኘው። እስቲ እናንተ ዳን ካሊብ እውነትም ቱቴን ይወዳታሉ ሲወዳትም የሚለውን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ በዛሬው የቱቴ ክፍል እስቲ የተሰማችሁን እንግዲህ ማን ነው ጥፋተኛ ማነው? እንግዲህ ለአባትየውም የሚደርስለት የሚለውን ሁላችሁም ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ እንግዲህ መስጠት ትችላላችሁ። በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።